ፑቲን ከሰሜን ምዕራባዊ የአርክቲክ ከተማቸው ሙርማነስክ ለወታደሮቻቸው ባደረጉ ንግግር እንዲመሰረት ጠየቁት። ጊዜያዊ አስተዳደር ከራሺያ ጋር ድርድር ማድረግ የሚችለውን የህዝብ አመኔታና ብቃት ያለው መንግሥት የሚያስመርጥ ምርጫ ያካሂዳል ብለዋል። ፑቲን ጦራቸው በጦር ግንባሮ ስትራቴጂክ የበላይነቱ እንዳለውና የዩክሬን ኃይሎችን ሊጠራርጋቸው እንደሚችል ገልጸዋል። ፑቲን የዩክሬን መንግሥት በምርጫ ከተቋቋመ በኋላ በመላው ዓለም ዕውቅና የሚያገኝ አስተማማኝና ሕጋዊ ሰነዶች ይፈርማሉ ብለዋል። ያ ሐሳባቸውም አዲስ እንዳልሆነና በምሥራቅ ቲሞር ኒውጊኒና በከፊል ዩጎዝላቪያ የተባበሩት መንግስታት ሚና መጫወቱን በአብነት ይጠቅሳሉ። ቴክኒካሊ ያሉ ፑቲን ሲናገሩ፣ በተባበሩት መንግስታት፣ በአሜሪካ፣ በአውሮፓ ሀገራትና በእኛ አጋሮችና ወዳጅ መንግስታት የበላይ ተቆጣጣሪነት ዩክሬን ውስጥ ጊዜያዊ መንግስት ለማቋቋም መወያየት ይቻላል ብለዋል። ትናንት ፈረንሳይ ፓሪስ ከተማ ውስጥ የእንግሊዝና የፈረንሳይ መሪዎች የፈቃደኞች ጥምረት አገራት ጋር ካደረጉት ውይይት በኋላ በሰጡት መግለጫ ፑቲን ጦርነቱን እንዲያቆሙ ተጨማሪ ጫና እንደሚደረግባቸው አስታውቀዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ቭላድሚር ፑቲንን የሰላም ጥረቱን ለዘዴያቸው የጊዜ መግዣነት እየተጠቀሙበት እንጂ የምራቸውን አይደለም ሲሉ ተችተዋል። ስለዚህም አሉ ስታርመር የተኩስ አቁም ስምምነት ላይ ለመድረስ የተፈጠረውን መንዛዛት ለመስበር አስገዳጅ የሆኑ የቀናት ወይም የሳምንታት ቀነ ገደብ መጣል አለበት ሲሉ አሳስበዋል። ውይይቱ በዚህ እንዳለ ጦርነቱ ግን ቀጥሏል። ዘገባዎች እንደሚሉት ራሽያ ምሽቱን የዩክሬኖቹን ድኒፕሮ፣ ኒኮፖል፣ ፖክሮቭስክና ማርሃንስካን ከተሞች በመውገር የመሠረተ ልማት ጉዳት ማድረሷ ከኪየፍ ተዘግቧል። የራሽያ መከላከያ ሚኒስቴር በወገኑ ከዩክሬን የተኮሱ 78 ሰው አልቦችን ከኢላማቸው በፊት መጥቶ መጣሉን አስታውቋል። የዩክሬኑ ፕሬዝዳንት ዘለንስኪ በ2019 ለአምስት ዓመት የሥልጣን ዘመን የተመረጡበት ጊዜ ያለቀ ቢሆንም እስካሁን ምርጫ አልጠሩም። ሀገራቸው በወታደራዊ ክተት አዋጅ ውስጥ ስለምትገኝ የሀገሪቱ ሕገ መንግሥት ምርጫ መካሄድን ይከለክላል። በዚህም የተነሳ ፕሬዚደንት ዘለንስኪ ጦርነቱ እስኪያልቅ ድረስ ምርጫ ማድረግ እንደማይችሉ ይናገራሉ። አውሮፓም ይደግፋቸዋል። የአሜሪካ ፕሬዚደንት ዶናልድ ትራምፕ ግን ምርጫ የበላ አምባገነን ሲሉ በተደጋጋሚ ያንጓጠጣቸው መሆኑ ይታወቃል። ፕሬዚደንት ቭላድሚር ፑቲንም እንደዚሁ የፕሬዚደንትነት ዘመኑ ያለቀውን የ47 ዓመቱን ቮሎዶሚር ዘለንስኪን እንደ ሕጋዊ መሪ ቆጥሬ ከእሱ ጋር ድርድር ልቀመጥ አልችልም ማለታቸው አይዘነጋም።